በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ወርሃ ሰኔ ቡሩክ ሰዓተ መዓልቱ አስሩ ሐሙሱ ወእምዝ የሐጽጽ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚያም በኋላ ይጎድላል። ሰኔ አንድ ቀን በዝች ቀን ከእነርሱ ታምራትን የተገለጡ የሶሪያ ሰው የሆነ የቅዱስ ለውንቲዮስ የቤተ ክርስቲያን ቅዳሴው ነው። ይኸውም ቅዱስ ለውንቲዮስ በሐምሌ ወር በ22ኛው ቀን በሰማይትነት በሞተ ጊዜ። ከታላላቅ መኳንንቶቹ የአንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱሱንም ስጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊት የሚያበራ መብራትን በፊቷ አኖረች። ኖሆ ንጉሥ ዮቅልጣኖስ በመኮንኑ ባሏ ላይ በሆነ የስራ ምክንያት ተቆጣ። በአንጾኪያ ከተማም በወይን ቤት ውስጥ አሰረው። ቅዱስ ለኦንቲዮስም ለስጋው መልካም ሰራችለች። ለመስፍኑም ሚስት መልካም ዋጋ ሊከፍላት ሽቶ በዚያም ሌሊት በወይን ቤት ለባሏ ተገለጠለት። በወይን ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘንጋ፣ አታልቅስ። ዛሬ ከዚህ መጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደዚህ ቤት በሰላም ትሄዳለህና። የታሰረውን መስፍንም ይህንን ጎልማሳ ፈረሰኛ ስላየው፣ በላዩም ስለመጣው ብርሃን፣ የወይን ቤቱንም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለ መግባቱ፣ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ፣ በዚያ ሁሉ ሥራ ያደንቅ ነበር። ከዚህም በኋላ ቅዱስ ለውንቲዎስ በዚያ ሰዓት ወደ ንጉሱ ሄደ። በመኝታውም ተኝቶ ሳለ ተገለጠለት፣ እጅግም ደነገጠ። ለንጉሱም እንዲህ አለው ንጋት በሆነ ጊዜ መስፍን ገዴን ከወይን ቤት አውጣው፣ አከበረውም። በክፉ አሟሟትም ሞተህ እንዳትጠፋ ወደ ቤቱ ሂደ ተወው አለው። ንጉሱም ከግርማው የተነሳ እየተንቀጠቀጠ እሽ ጌታዬ ያዘዝከኝ ሁሉ አደርጋለሁ ብሎ መለሰለት። በነጋም ጊዜ ንጉሱ ወደ ወይን ቤት ልኮ መስፍኑን አወጣው። ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእነርሱ ጋር በማዕዱ አስቀመጠው ፈረሰኛም እንደተገለጠለትና ይታየው ዘንድ እንዳዘዘው ነገረው። መስፍኑንም አደነቀ። ንጉሡም የስራይ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብና ስራይን አላውቅም፣ ከእነዚህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገርን ሊናገር አልፈቀደም፣ ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩም ጠራብሊዎስ እስኪደርስ እያረጋጋው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹንም ሰላም አላቸው። የእነርሱም የወርቅ ልብስ የሚለብስ ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለት ነገራቸው። ከወይን ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ሎንቲዎስ እንደሆነ አውቃለሁ ብታየው ታውቀዋለህ አለችው። አዎን አላት። ከዚያም የቅዱስ ሎንቲዎስ ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ሎንቲዎስ ስጋ ያለበትን ሳጥን ከፈተችለት። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነው እርሱን እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስትየዋን ጠየቃት። እርሷም የቅዱስ ለውንቲዮስ ገድል እንደነገረችው፣ መስፍኑም ይህንን መልካም ስራ እንደሰራችለት ሚስቱንም አመሰገናት። መረቃትም። የተመሰገነ በእግዚአብሔር በቅዱሳን ላይ አድሮ ድንቅ ስራን ስለሚሰራው አመሰገነው። መብራትና ማዕጠንት እንዳይለየው ሚስቱንም አዘዛት ከሃዲው ዲዮቅልጣኖስ ጌታችን እስካጠፋው ድረስ እንዲሁ የምሰራ ከሆነ ከዚህም በኋላ መልካም ቤተ ክርስቲያን አንጸው ስጋውንም በውስጡ አኖሩ። በዚችም ዕለት አከበሯል። ከስጋውም ሰዎች ድንቅ ተአምራት ተገለጠ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለለንቲዎስ ጸዋሬ መቅሰፍት በነፍሱ እስከተለአለ ስጋው ወስከተጸብለ ማእሱ ድኅረተ አተተ እምድረ ለድ ቁልጥያኖስ ንጉሱ በዛቲ ዕለት ቤተክርስቲያን ቀደሱ ዋይ ጽምትያ ባሕሪዬ ውስቴታ አፍለሱ በዚችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቅ ዮሴፍና የሚስቱ የአስኔት የእረፍታቸው ቀን ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ ዘተብህለ አምሳሉ ለእግዚአብሔር መላአከ ኃይሉ ለዝ ጠቢብ ጸዋሪተ እንቁ መዝገበ ብዕሉ እንተ ይእቲ ማርያም ይብሉ መምህራነ ሚስጥር ወጥበብ ኩሉ በዚችም ዕለት ከላይኛው ግብጽ ከመጣ አውራጃ የሆኑ የባልንጀራሞች ሰማይታት መታሰቢያቸው ነው። የሰማይታት ቆዚሞስ የእረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለቆዚሞስ ወለአልያሁ በአማ ዘማገረ ጣሃ ወለቢፋሞን ሰማይት ዘተጋደለ ብዙሃ አመእይፍሪያ አሜኬላ ወአስዋከ በሊሃ ገባሪተ ልቢ ረሰ ይኑጹሃ። በዚችም ቀን የመስተጋደለ የሰማይት ቢፋሞን የእረፍቱ መታሰቢያ ነው። በስሙ ከታነጹ አብያተ ክርስቲያናትና የመጀመሪያው ቤተክርስቲያን ቅዳሴው ነው። የእስክንድርያ ከተማ ሰማይታት የሊቀ ጳጳሳት ቶማስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በስመ አብ ሁሉ መንፈስ ቅዱስ አሃዱ አምላክ አመሰኒው ለሰኔ በዛት ዕለት ኮነ ተረክቦተ ስጋሁ ለቅዱስ ዋንነት መጥምቅ ምስለ ስጋ ነቢይ ኤልያስ ጸረድ ለክሁ በዛት ዕለት ካይበት አስካሮሙ ለቄሪሎስ ዘአቅረብ ቁማሌታ ዘክሪያ ላፈ ምለ ተጸምዱ ከዘልፈ ላ ነብር ተወከብ ስንት መጽሐፍ ተረሳይ ከጊዜወ

አምላካችን እግዚአብሔር በመከራ በስቃይ ውስጥ የሚገኙ ወገኖቻችን በምህረቱ በቸርነቱ ይጎብኝልን። በቅዱሳን ረዴት በረከት ይክፈለን። አቡነ ዘበሰማያት።